ወደ ኤርትራ የኮበለሉት ከፍተኛ ባለስልጣን የትጥቅ ትግል መጀመራቸውን አወጁ። በቅርቡ ከነአጃቢዎቻቸው ወደ ኤርትራ የኮበለሉት የአፋሩ ከፍተኛ ባለስልጣን የትጥቅ ትግል መጀመራቸውን አስታውቀዋል። በጉዳዩ ላይ ዝርዝር መረጃ አለን። ጀኔራል ታደሰ ወረደ በወልቃይት የህወሓትን ፈለግ ተከትለው ብቅ ብለዋል። የትግራይ ጊዜው አስተዳደር ፕሬዝዳንት ታደሰ ወረደ ቀዳሚ አጀንዳቸው ወልቃይትን ወራሪ ካሏቸው ኃይሎች ነጻ ማውጣት መሆኑን በይፋ አስታውቀዋል። እናስደምጣቸዋለን። ሚኒስትሩ ካለፈው ዓመት በ279 ቢሊዮን ብር ብልጫ ያለው ግብር ቢሰበሰብም በመንግስት የወጪ ፍላጎት አንጻር በቂ አይደለም ማለቱ እያነጋገረ ነው። የኢኮኖሚ ባለሙያው ደግሞ መንግስት ወጪ ለመቀነስ ፍላጎት አላሳየም ሲሉ ተችተዋል እና በፈቃዳቸው ከአሜሪካ ለሚወጡ ህገወጥ ስደተኞች ገንዘብ ሊሰጥ ነው። ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ህገወጥ ስደተኞችን ለመያዝና ከአሜሪካ ለማባረር እየተተገበረ ባለው እቅድ ውስጥ በፈቃዳቸው ለሚመለሱ ገንዘብ ሊሰጥ መሆኑ ተሰምቷል። እንመለስበታለን። ጤና ይስጥልን ውድ የአንዳፍታ ሚዲያ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁም ከአንዳፍታ ለሆኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ወደ ኤርትራ የኮበለሉት ከፍተኛ ባለስልጣን የትጥቅ ትግል መጀመራቸውን አወጁ። በቅርቡ ከነ አጃቢዎቻቸው ወደ ኤርትራ የኮበለሉት የአፋሩ ከፍተኛ ባለስልጣን የትጥቅ ትግል መጀመራቸውን አስታውቀዋል። በኤርትራ የትጥቅ ትግል የጀመሩት የአፋር ክልል ምክር ቤት አባልና የክልሉ እንስሳትና ተፈጥሮ ሀብት ልማት ቢሮ ኃላፊ ሀጂ ኢብራሂም ኡስማን ናቸው። ባለስልጣኑ ያዚ 11 ቀን 2017 ዓ.ም አጃቢዎቻቸውንና ክልሉ መድቦላቸው የነበረውን ተሽከርካሪ ከነ ሹፌሩ ይዘው ወደ ኤርትራ መኮበለላቸው ይታወሳል። ባለስልጣኑ ወደ ኤርትራ ከኮበለሉ በኋላ ት ብቅ ያሉት የትጥቅ ትግል ድርጅት የአፋር ብሔራዊ አንድነት አብዮታዊ ግንባር የተሰኘ ነው ተብሏል። የቀድሞ ባለስልጣን አሁን ላይ የአፋር ብሔራዊ አንድነት አብዮታዊ ግንባር የተሰኘውን የትጥቅ ትግልን የሚያካሄድ ቡድን በኤርትራ ተቀላቅ ያለሁ ብለዋል። የአፋር ብሔራዊ አንድነት አብዮታዊ ግንባር በፓርቲ ፖለቲካ የሚታወቅ ሲሆን ወደ ትጥቅ ትግል የገባው ሙሉ በሙሉ ይሁን ለሁለት ተሰንጥቆ በውል የታወቀ ነገር የለም። ግንባሩ በባለፈው ስድስተኛው ሀገራዊ ምርጫ ላይ የተሳተፈ ሲሆን ከምርጫው በኋላ በኋላ ያለው እንቅስቃሴ የተቀዛቀዘ ሆኖ ቆይቷል። ወደ ኤርትራ የኮበለሉት የአፋር ክልል ከፍተኛ ባለስልጣናት የትጥቅ ትግል መጀመራቸውን በይፋ ማወጃቸው የኢትዮ ኤርትራን ውጥረት መባባስ አመላካች ሆኖ እየተወሰደ ነው። በፕሬዝዳንት ኢሳያስ አፈወርቂ አስተዳደርና በጠቅላይ ሚኒስትር አብይ አስተዳደር መካከል የተፈጠረው ልዩነት ከጊዜ ወደ ጊዜ እየሰፋ ቀጥሏል። ከቅርብ ጊዜ ወዲህ ደግሞ አንዳቸው በሌላቸው ላይ ተቀናቃኞቻቸውን የመደገፍ እንቅስቃሴ ውስጥ በይፋ ገብተዋል። በኤርትራ በኩል በህዋት መራሹ አስተዳደር ወቅት የተከተለችውን የታጠቁ ኃይሎችን ማደራጀት ዛሬም በብልጽግና አስተዳደር ላይ መድገሟን ያፋሩ ባለስልጣን ኩብለላ ያረጋግጣል። በጠቅላይ ሚኒስትር አብይ አህመድ አስተዳደር በኩል ደግሞ ኢሳያስ አፈወርቂን ለመገርሰስ የሚንቀሳቀሰውን ብርጌድና አህመዱን የመደገፍ እንቅስቃሴ በይፋ ተጀምሯል። ብርጌድና አህመዱ ከኢትዮጵያ መንግስት ፍቃድ አግኝቶም በአዲስ አበባ ቢሮ የከፈተ ሲሆን ከኤርትራ ቅርብ ርቀት ላይ ሁኜ ኢሳያስን ለመገልበጥ ፍቃድ አግኝቻለሁ ብሏል። ብርጌድና አህመዱ በአዲስ አበባ የከፈተው ቢሮ ዋና የጦር ማዘዣ አድርጎ የትጥቅ ትግል ለመጀመር እየተንቀሳቀሰ መሆኑን አስታውቋል። ቡድኑ በተለያዩ የአውሮፓ ሀገራት ያደርግ የነበረውን እንቅስቃሴ ከኤርትራ በቅርብ ርቀት ላይ እስከ ድንበር ድረስ ቀርቦ እንዲንቀሳቀስ በኢትዮጵያ መንግስት ይሁን ታግኝቷል። ቡድኑ በተለይ ባሰብ በኩል ከሚንቀሳቀሱ የቀይ ባህር አፋሮች ጋር ተባብሮ ኢሳያስ አፈወርቂን ለመጣል እየሞከረ ነው። ከኤርትራ በቅርብ ርቀት ሰመራ ከተማት በትጥቅ ትግል ከሚሳተፉ ከኤርትራ አፋሮች ጋር ተባብሮ ወደ አስመራ ለመገስገስ መስማማታቸውን መግለጻቸው ይታወሳል። ኤርትራና ኢትዮጵያ መንግስታት በቀጥታ ጦርነት ከመግጠም ይልቅ በተቀናቃኞች በኩል በእጃ ዙር ለመፋለም እየተንደረደሩ ነው። አብይና ኢሳያስ በግልጽ ወደ ፕሮክሲ ዋር የሚገቡ ከሆነ ሁኔታዎች በሂደት ወደ ቀጥተኛ ጦርነት ሊቀየሩ የሚችልበት ድል ሰፊ ነው። ኤርትራ በኢትዮጵያ የሚንቀሳቀሱ የታጠቁ ኃይሎችን እየደገፈች መሆኑ በጭምጭምታ ደረጃ የሚገለጽ ቢሆንም በገለልተኛ ወገን የተረጋገጠ መረጃ የለም። በተለይም ከፋኖ እንቅስቃሴ ጋር የኤርትራ ስም በስፋት የሚነሳ ሲሆን፣ አሁን ደግሞ ከህወሀት ጋር ስለማበሯ እየተነገረ ነው። ጀነራል ታደሰ ወረደ በወልቃይት የህዋትን ፈለግ ተከትለው ብቅ ብለዋል። የትግራይ ጊዜያዊ አስተዳደር ፕሬዚዳንት ታደሰ ወረደ ቀዳሚ አጀንዳቸው ወልቃይትን ወራሪዎች ካሏቸው ኃይሎች ነጻ ማውጣት መሆኑን በይፋ አስታውቀዋል። ጀነራሉ ቀዳሚ አጀንዳው ወልቃይትን ዳግሞ ወደ ትግራይ መጠቅለል መሆኑን ዛሬ ወደ መቀሌ ለተጓዙ ዲፕሎማት በሰጡት ማብራሪያ ነው። በህዋትና በፌዴራል መንግስት መካከል የተፈጠረውን ውጥረት ያረግባሉ ተብሎ ተስፋ የተጣለባቸው ጀነራል ታደሰም አካሄድ ጥያቄ እየተነሳበት ነው። ጀኔራሉ ሰሞነኛውን የህዋት አካሄድ ተከትለው እንደ ወልቃየት ያሉ አወዛጋቢ አካባቢዎችን በወራሪ የተያዙ ናቸው ብለዋል። አርባ በመቶ የትግራይ ግዛት አካል በወራሪ ኃይሎች ቁጥጥር ስር ነው ሲሉ ወደ መቀሌ ላቀኑት ለጀርመን አምባሳደር ማብራሪያ ሰጠዋል ተብለዋል። ታደሰ ለአምባሳደሩ በሰጡት ማብራሪያ በወራሪ ተይዘዋል ያሏቸውን አካባቢዎች ከአማራ ኃይሎች እጅ ቀምቶ ለትግራይ ማስረከብ የፌዴራል መንግስቱ ኃላፊነት ነው ብለዋል። ፌዴራል መንግስት ከትግራይ ጋር አወንታዊ ግንኙነት መፍጠር ከፈለገ ወራሪ ኃይሎችን አስወጥቶ ተፈናቃዮችን መመለስ እንዳለበት ጀነራሉ ገልጸዋል። የትግራይ ተዋጊዎችን ትጥቅ አስፈትቶ ወደ መደበኛ ህይወት የመመለስ ሂደት በግዛት ማስመለስ ቅድመ ሁኔታ የተያዘ መሆኑን ጀነራሉ አስታውቀዋል። ይህም ሁለተኛው ዙር ሂደት የሚጀምረው እንደ ወልቃየት ያሉ አካባቢዎች ወደ ትግራይ ሲመለሱና ተፈናቃዮች ሙሉ በሙሉ ወደ ነበሩበት ሲመለሱ ነው ብለዋል። በህወሓትና በፌዴራል መንግስቱ መካከል መተማመን ለመፍጠር ጥረት በማድረግ የሚታወቁት በአዲስ አበባ የጀርመን ኤምባሲ አምባሳደር ጄኒስ ሃንፊልድ ከጀነራሉ ጋር መክረዋል። አምባሳደሩን ተቀብለው ያነጋገሩት ጀነራል ታደሰ ወረደም አስተዳደራቸው ዋና ተልእኮ የትግራይን ግዛቶች ማስመለስና የተፈናቀሉ ዜጎችን ወደ ቀያቸው ማስመለስ ነው ብለዋል። ጀነራሉ ስልጣን ሲረከቡ ከአራት ኪሎ የፈረሙት የቃል ኪዳን ሰነድ ተፈናቃዮችን በአስቸኳይ ስለማስመለስ እንጂ አወዛጋቢ ቦታዎችን ወደ ትግራይ ለመጠቅለል አያትትም። የህዋትና የፌዴራል መንግስት ብቸኛ የግንኙነት መስመር እንደሆነ የሚነገርለት የፕሪቶሪያ ሰላም ስምምነት ላይ አወዛጋቢ ቦታ ቦታዎች በህገ መንግስቱ መሰረት ይፈታሉ ነው የሚለው በትግራይ በኩል አወዛጋቢ ቦታዎች በህገ መንግስቱ መሰረት እልባት ያገኛሉ የሚለው ድንጋጌ አካባቢዎቹ ቅድሚያ ወደ ትግራይ ሳይመለሱ አይፈጸምም እያሉ ነው። በአማራ ኃይሎች በኩል ደግሞ በስምምነቱ መሰረት ህገ መንግስቱ በፈቀደው የህዝብ ውሳኔ መፍትሄ ይሰጥ የሚል ነው። በከፊል ይነሳል። በአማራ በኩል ህዝበ ውሳኔም ተቀባይነት ያለው በራያ አላማጣ በኩል ሲሆን በወልቃይት በኩል እስካሁን እምብዛም ተቀባይነት አላገኝም። በዚህ ውዝግብ ውስጥ ከወደ ትግራይ ኃይሎች ከህወሓት ከጊዜው አስተዳደሩ እየተንጸባረቀ ያለው አቋም በአስቸኳይ መሬታችን ለቃችሁ ውጡልን የሚል ነው። በአወዛጋቢ አካባቢዎች የሚገኙ አማራ ኃይሎችን በወራሪነትና በሰፋሪነት የፈረጁት የትግራይ ኃይሎች አካሄድ ዳግም ግጭት እንዳይፈጠር ተሰግቷል። በትግራይ በኩል የፌዴራል መንግስቱ በአስቸኳይ ያስረክበን ያሉት ግዛት ማስመለስ ካልተመለሰም በኃይል አማራጭ ሊሞክሩ እንደሚችሉ እየተነገረ ነው። ሚኒስትሩ ካለፈው ዓመት በ279 ቢሊዮን ብር ብልጫ ያለው ግብር ቢሰበሰብም በመንግስት የወጪ ፍላጎት አንጻር በቂ አይደለም ማለቱ እያነጋገረ ነው። የኢኮኖሚ ባለሙያው ደግሞ መንግስት ወጪ ለመቀነስ ፍላጎት አላሳየም ሲሉ ተችተዋል። ከመንግስት ወጪ መብዛት በተጨማሪም ከዚህ በፊት ለመንግስት የገቢ ምንጭ የነበሩት ብድርና የገንዘብ ሕትመት መቀነሳቸውን የጠቅላይ ሚኒስትር አብይ አህመድ መንግስት ትኩረት ወደ ታክስ እንዲሆን አድርጎታል ተብሏል። የገቢዎች ሚኒስቴር ባለፉት ዘጠኝ ወራት የሰበሰ የሚሰበሰበውን ገቢ ካለፈው አመት ተመሳሳይ ወቅት ጋር ሲነጻጸር የ279 ቢሊዮን ብር ብልጫ እንዳለው አስታውቋል። ይሁን እንጂ ሚኒስትሩ አሁንም እየሰበሰበ ያለው ገቢ ከመንግስት የውጭ ፍላጎት አንጻር በቂ እንዳልሆነ ገልጿል። ሚኒስቴር መስሪያ ቤቱ ይህን ያለው ለህዝብ ተወካዮች ምክር ቤት ባቀረበው የዘጠኝ ወራት ያፈጻጸም ሪፖርት ላይ ነው። በ17 ገጾች የተዘጋጀው ሪፖርቱ በሚኒስትር አይን አለም ንጉሴ የሚመራው ተቋም ባለፉት ዘጠኝ ወራት ያከናወናቸውን ተግባራት በዝርዝር ያስቀመጠ ነው። ተቋሙ በዘጠኝ ወራት ውስጥ 6467 ቢሊዮን ብር ገቢ ለመሰብሰብ ማቀዱን ያመላከተው ሪፖርቱ ከእቅዱ በላይ 6352 ቢሊዮን ብር መሰብሰቡን ጠቁሟል። ከዚህ ውስጥም የሀገር ውስጥ የታክስ ድርሻም 3459 ቢሊዮን ብር፣ የወጭ ንግድ ቀረጥና ታክስ ድርሻ ደግሞ 372 ቢሊዮን ብር ነው። ባለፉት 9 ወራት ከተሰበሰበው 6467 ቢሊዮን ብር ውስጥ 611 ቢሊዮን ብር በተሻሻለው የፌዴሬሽን ምክር ቤት ቀመር መሠረት ለክልሎች መተላለፉን ሚኒስቴሩ በሪፖርቱ ላይ ገልጿል። ይህም የገቢ መጠን ካለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የ279 ቢሊየን ብር ብልጫ እንዳለው በሪፖርቱ ላይ ተጠቅሷል። የገቢ አሰባሰቡን በየዓመቱ እያሻሻለ መምጣቱንም የገለጸው ሚኒስተር መስሪያ ቤቱ፣ ይሁንና ፍጻጽሙ ከመንግስት የውጭ ፍላጎትና የታክስ ገቢ ከጠቅላላ አገራዊ ምርት ምርት አንጻር ሲመዘን ገና ብዙ መስራት እንዳለብን ያሳያል ብሏል። ባለፉት ጥቂት ዓመታት የፌዴራል መንግስቱ የተለያዩ አዳ አዲስ የታክስ አይነቶችን ሲያስተዋውቅ ነባሮቹ ላይ ማሻሻያዎችን አድርጓል በዚህም የ2017 ዓ.ም ብቻ የተጨማሪ ሴት ታክስ ማሻሻያ ኤክሳይዝ ታክስ አረንጓዴ ታክስና የንብረት ታክስን ስራ ላይ ለማዋል እቅድ አለው የመንግስት ባለስልጣናት በተደጋጋሚ ከኢኮኖሚው ሊሰበሰብ የሚገባው ታክስ እንደማይሰበሰብና የታክስ መሰረትን ማስፋት እንደሚያስፈልግ ይናገራሉ እነዚህ ተደራራቢ የታክስ አይነቶች በህዝብ ላይ ጫና እያሳደሩ መሆኑን የምጣኔ ሀብት ባለሙያዎች ሲናገሩ ይደመ ይቀመጣሉ። በዩናይትድ ኪንግደም የሚገኙት የገንዘብ አስተዳደር ባለሙያ ዶክተር አብዱል መናን መሐመድ የመንግስት ወጭ መብዛት ከፍተኛ የገንዘብ ፍላጎት አስከትሏል ሲሉ ባለፈው ጥር ወር ላይ ለቢቢሲ ተናግረዋል። ከመንግስት ወጭ መብዛት በተጨማሪም ከዚህ በፊት ለመንግስት የገቢ ምንጭ የነበሩት ብድርና የገንዘብ ህትመት መቀነሳቸውን የጠቅላይ ሚኒስትር አብይ አህመድን መንግስት ትኩረት ወደ ታክስ እንዲሆን አስገድዶታል። በመንግስት በኩል የተስተዋለውን ይህን የገቢና ወጭ መዛባት ለማስተካከል አንደኛው ወጭ መቀነስ ወይም ገቢ ገቢ መጨመር አለበት የሚሉት ዶክተር አብዱል መናን ወጪ ለመቀነስ ግን ፍላጎት አላሳየም ብለው ነበር። ስለዚህ ገቢውን መጨመር አለበት። ገቢ ለመጨመር ደግሞ አለ የሚለውን ህብረተሰብ ታክስ የማድረጊያ ዘዴ መፈለግ አለበት። ታክስን እንደ ዋና የመንግስትን ወጪ መሸፈኛ ዘዴ መጠቀም ካለበት ህብረተሰቡን በከፍተኛ ሁኔታ ታክስ ማድረግ መቻል ይኖርበታል ብለዋል። ዶክተር አብዱል መናን ዓለም አቀፉ የገንዘብ ተቋም መንግስት ታክስን እንደ ገቢ ምንጭ እንዲጠቀም ከፍተኛ ጫና አሳድሮበታል ሲሉ መንግስት የገቢ ምንጩን እንዲቀይር የተገደደበትን ምክንያት ያብራራሉ። ጠቅላይ ሚኒስትር አብይ አህመድ ከስድስት ወራት በፊት ባለፈው ህዳር ወር ለምክር ቤት አባላት ባደረጉት ማብራሪያም መንግስታቸው በ2017 በጀት ዓመት 1.5 ትሪሊየን ብር ከታክስ ለመሰብሰብ ማቀዱን አስታውቀው ነበር። በፍቃዳቸው ከአሜሪካ ለሚወጡ ህገወጥ ስደተኞች ገንዘብ ሊሰጥ ነው። ዶናልድ ትራምፕ ወደ ስልጣን ከመጡ በኋላም ህገወጥ ስደተኞችን ለመያዝና ከአሜሪካ ለማባረር እየተተገበረ ባለው እቅድ ውስጥ በፍቃዳቸው ለሚመለሱ ገንዘብ ሊሰጥ ነው። የአሜሪካ መንግስት የሚያባረራቸው ህገወጥ ስደተኞች አሜሪካን ለቀው ለመውጣት ከተስማሙ 1 ሺ ዶላርና የመጓጓዣ ወጫቸውን እንደሚሸፈን አስታውቋል። የአሜሪካ የሀገር ውስጥ ደህንነት ባለስልጣን ክሪስትኖክ ይህንን የመንግስታ ያላቸውን ሀሳብ ይፋ ሲያደርጉ እንደተናገሩት ከመታሰር ለመዳን በራስ ፍቃድ ከአሜሪካ ለመውጣት መወሰን አስተማማኝና ወጪን የሚቆጥብ መንገድ ነው ብለዋል። ይህንን ሀሳብ ተቀብለው ከአሜሪካ የሚወጡ ሰዎች አንድ ቀን በህጋዊ መንገድ ሊመለሱ የሚችልበት ሁኔታ ሊመቻች እንደሚችል ፕሬዚዳንት ትራምፕ ለጋዜጠኞች ተናግረዋል። ዶናልድ ትራምፕ ባለፈው ጥር ወደ ስልጣን ከተመለሱ ወዲህ አወዛጋቢውን በጦርነት ጊዜ ጥቅም ላይ የሚውለውን ህግ ጨምሮ የተለያዩ ዘዴዎችን በመጠቀም ህገወጥ ስደተኞችን ማሰርና ከሀገራቸው ማስወጣት ጀምረዋል። ነገር ግን አንዳንዶቹ እርምጃዎቻቸው ህጋዊ ጥያቄ ተነስቶባቸዋል። አሁን በቀረበው በራስ ፍቃድ ገንዘብ ተሰጥቷቸው ከአሜሪካ ለመውጣት የሚመዘገቡ ሰዎች በኢሚግሬሽን ህግ አስከባሪዎች ተይዘው ከሚታሰሩት መካከል እንዳይካተቱ እንደሚደረግ የሀገር ውስጥ ደህንነት መስሪያ ቤት ባሰራጨው ጋዜጣዊ መግለጫ ላይ ጠቅሷል። ባለስልጣኑ እንዳለው የመጀመሪያዎቹ ህገወጥ ስደተኞች የቀረበላቸውን ሀሳብ ተቀብለው ከቺካጎ ወደ ሆንዱራስ የሚያደርስ የአውሮፕላን ትኬት ተሰጥቷቸዋል። ይህ ሀሳብ ተግባራዊ የሚሆነው ፍቃደኛ ግለሰቦች ወደ መጡባቸው ሀገራት መመለሳቸውን ለማረጋገጥ በተዘጋጀው መተግበሪያ ለሚጠቀሙ ስደተኞች ላይ መሆኑን ባለስልጣኑ በወጣው መግለጫ ላይ አመላክቷል። በተጨማሪም ይህን አሰራር ክብርን የሚያስጠብቅ መስመር በማለት የሀገር ውስጥ ደህንነት ባለስልጣን መስሪያ ቤቱ ወጪን ይቀንሳል ተብሏል። አንድን ስደተኛ ለመያዝ በእስር ላይ ለማቆየትና ከሀገር ለማባረር በአሁኑ ወቅት የሚያስፈልገው ወጪ ከ17 ሺህ ዶላር በላይ መሆኑን ተነግሯል። በዚህ ሂደት ከአሜሪካ የሚወጣ ስደተኛም አንድ ቀን ህጋዊ ሆኖ ወደ ሀገሪቱን እንዲመለስ ሊደረግ መቻሉ ራሱ አንዱ የአሜሪካንን ጥቅም ማስጠበቂያ መንገድ መሆኑን ፕሬዚዳንት ትራምፕ ተናግረዋል። ከሚመለሱት ጋር አብረን እንሰራለን፣ ስለዚህም ምናልባት አንድ ቀን ብዙ መልፋት ሳያስፈልጋቸው በሀገራችን እንዲኖሩ የምንፈልጋቸው አይነት መልካም ሰዎች ከሆኑ ተመልሰው ሊመጡ ይችላሉ ሲሉ ትራምፕ ለጋዜጠኞች ተናግረዋል። በሌላ በኩል ግን የፕሬዚዳንቱ አስተዳደር እስካሁን ቃል በገባው መሰረት በርካታ ስደተኞችን ከሀገር አላስወጣም። ተጨማሪም ትራምፕ በአሜሪካ በመወለድ የሚገኘውን ዜግነት ለማስቀረት ያደረጉት ሙከራ በፍርድ ቤት ታግዷል።